ሰላም ጤና ይስጥልኝ። እየደጋገምኩ ሰላም ጤና ይስጥልኝ እያልኩኝ ነው። እንግዲህ ቪዲዮዬን ቀርጽ ብሞክር በጣም አስቸገሩኝ። ሶስት አራት እያቆራረጠ ሶስት ቀን ሆኖኛል። እንግዲህ ከዛ እስኪ በዚህ መንገድ ልምጣ ብዬ ደግሞ ወደዚህ መንገድ መጣው ማለት ነው። አሁንም እንግዲህ ሊቋረጥብኝ ይችላል። አሁን ከትንሽ ሰከንድ በፊት እንደዚሁ በዚሁ በላይፍ መጥቼ ነበር እና ተቆራረጠብኝ በቪዲዮ ስራ የፈለግኩበት ምክንያት ምንድነው? የገለቴ ቡርቃ ጉዳይ የተሰማኝ ለመናገር ነበር። ሶስት ቀን ሆኖኛል እና ይህ ነገር ካሰብኩት ልክ የዛሬ ሶስት ቀን በእግረኛው ሚዲያ ላይ ባለቤቷ ቀርቦ ነበር። ይሄ ጉዳይ እንግዲህ ከተጀመረ ስንት ጊዜ ሆነዋል። ባለፈው ሳምንት እሁድ ዕለት ገለቴ የመጣችና ተዘርፍ ያለው የኢትዮጵያ ሕዝብ ይፍረደኝ ጠቅላይ ሚኒስተሩ ጥሬን ሰምተው ለጉዳይ መፍትሄ ስጡልኝ፣ ፍትህ አጥቻ ለው ብላ መጣች። ህዝቡም ሆ አለ በአንድ ድምፅ እንግዲህ ፍርድ ቤት